እንጂ እኔ ስላልኩኝ አይደለም ማለት አሁን ብናገር ቃል ብቻ ነው የሚሆነው። ገባሽ እየኖርን ከዚህ በኋላ ለአንቺ ነው የሚያቆይልኝ እኔንም ደግሞ ያኖረኝ እና ሀቅሽ ምን ያህል ገባኝ እና ምን ያህል እናት የመሆን ምን እንደሆነ እንዲያውም አንድርሽታንያደረጉት እኔ ስለምናየን አንቺን እንዳከብድሽ እንደወድሽ ነው እንጂ የሚያደርገኝ ጭራሽ ልጅሽ እንዳሉ ወይም ደግሞ ከአንቺ ስ ይፈጽምና ለእናት በጣም ትልቅ ቦታ፣ ትልቅ ሀቅ ነው የሰጣት እና እሱን ደግሞ እኔ አሁን ከማውራው በላይ እንሻላ፣ በቃ እየኖርን ነው እሱን የምናየው። አሁን ከዚህ በላይ ምንም ነገር ማለት አልችልምና አለቀሰች። በጣም ማን የሆነ ተሰማት እና መጨረሻ ላይ እንደው ምን አለች እኔ አንቺንና ሳሌ በቃ ወልጄ ራሴ ላይ ጥላት እንዳ እንዳፈራሁኝ ነው የምቆጣውና ለእኔ እናንተ ሁለታችሁ ሞታችኋል አለች። በቃ ማለት ኦሬዲ እንደሞተ በቃ እንደማይጠቅም ልጅ ነው በቃ ለቀጣችሁ እንደማት ይሆነ ይሄ ሰደን ሲሆን ቁጣሙን ይሄ ሀዘኑ ምናም ምናም ስታጫለና ይሄ እንዴት ነው ራሳቸው ያመጡት እና መጣ የወለደችውን ላይክ እንደ ራሷ እንድትሆን ብላ ያሳደገቻትን ልጅ የሆነ ነገር መጥቶ እየወሰደባት እንደሆነ ነው የሚሰማት እና የሆነ ነገር መጥቶ እንደነጠቃቸው ነው የሚሰማቸው። እና የሆነ አንደርስታንደ ብለው ሰማ በዛ ሰዓት የሆነ እንትን የሚያደርጉበት ሪያክት የሚያደርጉበት ወይ አንደርስታንደ ብለው ና ብቻ ከማሚ ጋር እንደዛ ምናምን ተነጋገር እና መጨረሻ ላይ ምናልኳት፣ እኔ ለማንኛውም በቃ ላክስቴ እንዳትነግሪያት ይሄ ነገር አፕል ማድረግ። ምክንያቱም አንደኛ ነገር ከአካሄድም አንጻር ስናየው እኔ እናቴ ወላጄ ስለሆነች እሷን አስቀድሜ ለእሷ ነግሬ እሷ እንደደበኳት ሊሰማት የሚችለው ገባሽ፣ ይሄ ከማበላለጥ አንጻር ልታየው ስለምትችል ያስከፋታል። ሁለተኛ ነገር ደግሞ እሷ ያው ነገሮችን የምታይበትን ነገር ታውቂዋለሽ እና ሊከብዳት እንትን ሊላት ስለሚችል እኔ መንገር ባለብኝ ሰት ቀስ ብዬ ነግራት አለሁ እና በቃ አሁን አንቺ አድንገሪያት ምናምን አላት። ከዛ ኦኬ እሺ ምናምን ምናምን አለች። ያው የሻከረ አይነት ኮንቨርሴሽን ሁኖ ግን ማሚ አክቹዋሊ የሆነ ነገሮችን አክሴፕት የማድረግ አቅሙ አላት። አክሴፕት የማድረግ አቅሙ አላት ስልሽ ይሄ በነፃነት የምታምን ሰው ናት። የሰው ልጅ የፈለገውን ነገር ያደርጋል ከዛ በኋላ የሚመጣበትን ኮንስኮንስ ይቀበል ብላ ነው ምታምነው። እና የሆነ ነገሮች ስሙዝ ባይሆኑም ብቻ ለትንሽ ጊዜ ነበር እዛ የምቆየው፣ ለወር ለሁለት ወር ነበር የምቆየው አለፈና ግን ቀላል አልነበረም ቀላል አልነበረም፣ ስልሽ እኔ አሁን በዛ ሰዓት ማሚ እኔም አላቃቸውን በጣም ብዙ ስለ እኔ ስለ ልጅነት ስቶሪ እሷ ስላለፈችበት ነገር ማለት በመጸለዩ ውስጥ ምን በማለቻች በሚል ውስጥ ምናምን ከስንት ነገር እንደተረፈች ከስንት ነገር እንትን እንዳለች ምናምን እንደሱ አይነት ነገሮች ምናምን ነገረችና፣ ፎረ ሞመንት አይምሮዬ ፎከሱን አጣ ፎከሱን አጣ ስልሽ፣ ኦኬ እንደዚህ አይነት ነገር ካለ ፋይኖሪ ኩንሱን አጣጥ ትንሽ ገባሽ ሆነ። እንዴት ነው ሚራክል ሰዎችን ትሪክ ያደርጋሉ፣ በነገራችን ላይና ስፔሻሊ ደግሞ አንቺ አለፍሽበት ቻይልድሁድ ሆኖ አንቺ አታውቂም ያንን ነገር እና ይህን ነገር እኮ እንደዚህ ሆኖ ነው፣ እንደዚህ ሆኖ ነው ያለፍኩት። ማለት ጌታ እንደዚህ አድርጎ እንደዚህ ሆኖ እንደዚህ ምናምን ምናምን የሆነ አይምሮዬ በጣም ፎከስ ማጣት ነገር አለ አይደለ? የሆነ ነገሮች ስሙዝ ባይሆኑም፣ ብቻ ለትንሽ ጊዜ ነበር እዚያ የምቆየው፣ ለወር ለውረት ወር ነበር የምቆየው አለፈና ግን ቀላል አልነበረም። ቀላል አልነበረም ስልሽ እኔ አሁን በዛ ሰዓት ማሚ፣ እኔም አላውቃቸውን በጣም ብዙ ስለ እኔ ስለ ልጅነት ስቶሪ እሷ ስላለፈችበት ነገር ማለት በመጸለይ ውስጥ ምን በማለቻች በሚል ውስጥ ምናምን ከስንት ነገር እንደተረፈች ከስንት ነገር እንትን እንዳለች ምናምን እንደሱ አይነት ነገሮች ምናምን ነገረችና ፎር አ ሞመንት አይምሮዬ ፎከሱን አጣ። ፎከሱን አጣ ስልሽ ስለመሞት አጣት ሆነ። እንዴት ነው ሚራክል ሰዎችን ትሪክ ያደርጋሉ፣ በነገራችን ላይ እና ስፔሻሊ ደግሞ አንቺ ዱድ ሆኖ አንቺ አጣቂ ነገርና ነገር እኮ እንደዚህ ሆኖ ነው። እንደዚህ ሆኖ ነው። በጣም ፎከስ ማጣት ነገር አለ አይደለ? ነገር ማለት ነው መስጊድ እንድትወስደኝ እፈልጋለሁ። መስጊድ ወስደኝ፣ ትልቅ የሚያውቅ ሰው በቃ አሊም የሆነ ሰው እንድታገዳኝ ይፈልጋሉ። በቃ ጥያቄ አለኝ ምናምን ስላለ፣ ቆይ ተረጋጊ፣ ምንድነው ጥያቄሽ ማለት? እኔም በአቅሜ የማውቀው ከሆነ እኮ መመለስ ይችላል፣ ግዴታ መስጊድ መሄድ የለብንም እና ብለው ጥያቄሽ ምናምን አለ አይደለም። ማሚ እንደዚህ እንደዚህ እንደዚህ ምናምን ብላ እንደዚህ አይነት ስቶሪዎች ነግራኛለች። እና እንደዚህ እንደዚህ አይነት ነገሮች ሀፕን አድርገው ነበር እንደዚህ ምናምን ምስላ ታዲያ ማለት ተአምር መፈጠሩ ከእምነት ጋር ምን ድሌት የሚያደርገው ነገር አለ? ይህ ማለት አላህ እኮ እዚህ ዱኒያ ላይ ስንኖር ሙሚኖች አለን፣ ከዛ በኋላ ደግሞ ሙሚን ያሉ ሰዎች አሉ፣ ካፊሮች አሉ። እነሱን የሚመግባል እኛንም ይመግበናል። እነሱም ታመው ይድናሉ፣ እኛም ታመን እንድናለን። የሆነ ሰው የሆነ ቦታ ሄዶ ነገር ሲሳካ ዝናብ ቢዘንብ የሚያዘንበው አላህ ነው። ያዘንብ እንትን የሚለው አላህ ነው። እኔ አላህ ያዘንበዋል እያስባሉ እነሱ እግዚአብሔር ያዘንበዋሉ ላይ ያስባሉ። ስለዚህ ትክክለኛውን ስፔሲፊክ የሆነውን ነገር ማወቅ ነው እንጂ ሁሉም በሚያምንበት ነገር እኮ ነው ነገሮችን አደረገ እንኳን አይደለም። እግዚአብሔርን ይቅርና ጠንቋይ ቤት ብሎ እኮ ሰው ጠንቋይ ነገሮች ሄዳስተካከለ ሎ ይችላል እኮ አለ ግን በቁርአንም ስቶሪዎችን ስንትን ስንል ናይ እስራኤል ህዝቦችን አላህ ስንት ተአምር እየሰራላቸው ስንት ነገር እያደረገላቸው ከዛ በኋላ ደግሞ ጣዖታቶቻቸውን ይዘው መጥተው እነሱን ደግሞ ያመልኩ ነበር። እነሱ ናቸው ያደርጉልን ብሎ ያስቡ ነበር። ና ይሄ እኮ ምንም ይሄ እኮ አሊም ሰው የሚያስፈልገው ነገር አይደለም። አሊ ምንም ይሄ መስጊድ ምናምን ሄዳ ያስፈልጋል ሲል ምናምን። ና የሆነ እንዴት ነው? የሆነ ለደቂቃት የሆነ ፎከሴን አጥቼ የነበረውን ነገር ወደ እንትን ወደ ስቴፕ መለሴ ማለት ነው። ከዛ ይሄ ሀርድ ሺፕ የመጣው ከዛ በኋላ ነው። በቃ ማለት ኦልሬዲ እኔ እዚህ ቤት ከመጣሁ በኋላ እኔ አላውቅም እንጂ ማሚና አክስቴ ኦልሬዲ ኮሚኒኬት አድርገው ነበረ። አክስቴን ነገር አውቃለች ምናምናም እና እኔ ወደ ቤት ስመጣ የጠበቀኝ ነገር እና እኔ ስኖርበት የነበረው ነገር አንድ አይነት አደለም። በቃ ማለት በቃ ዳይሬክትሊ ነገሮችን አልጠየቀችኝም፣ አልነገረችኝም፣ ምናለች ምናምናም ግን አግሬሲቭ መሆን ጀመረች። በጣም በቃ በጣም ቁጡ መሆን ጀመረች። በጣም አግሬሲቭ ናት ምናምን ምናምን። ይሄ ያለመድኩት ካራክተር አለ አደለ። በጣም እየገረመኝ መጣ። ማለት ምኑና ነው ማለት ምኑና ነው ምናምን። ከዛ ላይ አንዳንዴ እንዴት ነው፣ ትልልቅ ሰዎች እኛ በቃ ትልልቅ ሰዎች በፐርሰናል ላይፋቸው ምናምን ሲረበሱ ምናምን ልጅ ላይ ነገሮች ሪፍሌክት ስለሚያደርጉ ከዛ አንጻር በቃ እንደዛ ሆኖ ነው ምናምን ብዬ የሆነ ከኔ ጋር ብዙም ሪሌትድ አድርጌ አላየሁትም። ምክንያቱም ኦልሬዲ እኔ እንደምታውቅ አላወኩኝም ያንን ስቶሪ እና ያንን ነገር እንደምታቃላቦክ ነበርና ፐርሰናል አድርጌ አሉ ሰልኩትም። ከዛ ያው ነገሮች ተመቻችተው እኛም ወደ ካምፓስ የምንመለስበት ምናምን ጊዜ የደረሰ ጦርነቱ ምናምን ምናምን እንትን ሲል ወደ ካምፓስ የምንመለስበት ጊዜ ነበር እና እንደ ነገ ወደ ካምፓስ ሊሄድ እኔ እንደ ዛሬ አክስቴ ጠራችኝ እና የማናግርሽ ነገር አለ ምናምን ምናምን አለችኝ። እሺ ምናምን ምንድን ነው ምናምን ብዬሽ ሲቀመጥ እንግዲህ አንቺ ላይክ ዩ ኖው ላይክ በጣም ጥሩ ልጅ ነሽ አካዳሚ ክሊም ካራክተርሽም ሽምነሽ ምናም ምናምን በጣም አንቺን የምናመሰግናለን፣ እግዚአብሔር ይመስገን ጥሩ ላይክ ጥሩ ነሽ ከሄዳውት ነሽ ጥሩ ነሽ አርገሻል ምናምና፣ ግን በቃ አንድ ነገር የምነግርሽ በጣም የተሳሳተ መንገድ እየሄድሽ እንደሆነ ነው እና ይሄ ገንዘብም ንዋይ ምናምን ያልቃል፣ የሚወድሽም ሰው በኋላ ይጠላሻል፣ የሚፈልግሽም ሰው በኋላ ስትሰለችው መልሶ ይተውሻል ምናምናምን እና ለእንደዚህ አይነት ነገር ብለሽ የዘላለም ሕይወትሽን ትሬድ ማድረግ ምናምናምን ስትል በቃ መጣ አይምሮ ላይ ኦሬዲ እንዳወቀች ያንን ነገር ገባኝ፣ እና ደነገጥኩ። ሬዲ ስላልነበርኩኝ ነገሮችን ኤክስፕሌን ለማድረግ ይሄ ኮንቨርሴሽኑን ለማድረግ ሬዲ ስላልነበርኩኝ እኔ ደነገጥኩኝ። እና እኔ አክቹሊ ምንድን ነው እያሰብኩ የነበረው በቃ ልክ ልሂድ ስለሆነ እነግራትና ከአይኗ ዞር ስለምል እኔም ሂጄ ቆይቼ ምናምን ግራጁዌት አድ ምናምን እስከምመጣ እሷም ትረሳዋለች ብዬ ነው ያሰብኩት። ነገሮች ገባች በቃ ረስተው ምናምን ኢዚ ይሆን ብዬ ነበር ያሰብ ናይ ልክ እንደዛ ስትላይ በቃሉሽም እውነት ለምናገር በጣም ተናደድኩ በጣም ተናደድኩ ስትሽ ይሄ ትሪገር ድሆነ ውስጥ ማለት ሰው የሆነ አይነት ነገር ውስጥ ሲገባ እንዴት ዘጋቢ ቻልሽ? ምን አመንሽበት? ምን ሆነ የማድረገሽ ምን ሆ እንደዚህ ና ብሎ መጠየቁ ነው የሚቀለው ወይስ ነገሮችን ከገንዘብ ጋር ከወንድ ጋር ከፍቅር ጋር ከንዋይ ጋር ማገናኘቱ ነው የሚቀለው? ማለት ሎጂካል አልነበረም። ምን ጋ የመጣችበት መንገድ እና ኦኬ፣ ስለዚህ ችሴት የምታምነው ነው እስልምና ወይ ለፍቅር ተብሎ ወይ ለወንድ ተብሎ ወይ ለብር ተብሎ ካልተገባበት በስተቀር እንደ እምነት ራሱ የቻለ በቂ ነገር ነው፣ ወይም በቂ የሆነ አይዲዮሎጂ አለ ብላ ማየት አትችልም። ስለዚህ እኔ ኤክስፕሌን ማድረግ የራሱ ምንም ፐርፐዝ እንደሌለው ነው የተሰማኝ እና ልክ በቃ አውርታ ስትጨረስ ተነስቼ ወደ መኝታ ቤት ሄድኩኝ። እኔ በቃ ምንም መልስም አልሰጠውም። ማለት ይሄ እንደዚህ እኔም በጣም ውስጥ የትሪገርድ እየሆነ ስለነበረ